በአማራ ክልል የሚገኙ ዳኞች በፖለቲካ ሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛውም ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ እንዳይከተሉና አባል እንዳይሆኑ ይከለክላል ተብሏል። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት ሰባት ቀን ሁለት ሺ አስራ ሰባት ዓ ም ጀምሮ ተግባራዊ እንዲሆን ውሳኔ ያስተላልፈዋል። ሀብታማ አያሌው ተጨማሪ አላት። በአማራ ክልል የሚገኙ ዳኞች በፖለቲካ በሃይማኖት ወይንም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሀሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ እንዳይከተሉና ና አባል እንዳይሆኑ ይከለክላል ተብሏል። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት ሰባት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ ተግባራዊ እንዲሆን ውሳኔን አስተላልፈዋል። በፖለቲካ በሃይማኖት ወይም አወዛጋቢ በሆኑ በማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ መስጠት አይችሉም የሚልም ይገኝበታል።